ሰላም ሰላም እንዴት ናችሁ? የአቮካዶ ኦይል አሰራር እንግዲህ ሰርቼ ላቀርብላችሁ ነው እና ሳይ ብዙም ሰብስክራይብ ላይክ፣ ኮመንት የለኝም እና ቢያንስ ቪ የሚያደርገው ትንሽ የተወሰነ ሰው ያየዋል እና ላይክ ብታደርጉልኝ እናንተ ጋር ሲደርስ ሰብስክራይብ ብታደርጉልኝ፣ ብታበረታቱኝ የበለጠ ቪዲዮዎችን መስራት እና ሰዎች ጋር ተደራሽ የመሆን ቻንስ አለው እና እባካችሁ የምታዩትን ቪዲዮ ላይክ፣ ሰብስክራይብ፣ ኮመንት በማድረግ ተባበሩኝ እና እኔ በቀጣይ የተወሰነ አሁን ወደ አስራ አራት አካባቢ ነው ያለኝ ሰብስክራይብ ሀምሳ ካደረሳችሁልኝ ይህንን የአቮካዶ ኦይል አሰራር ሰርቼ እለቃለሁ ማለት ነው እና ትንሽ ቻሌንጅ አለው ኦይሉ መስራት እና በቤት ውስጥ ነው ሃንድሜድ፣ በእጅ የሚሰራ ነው እና ይህን ካደረጋችሁ ኦይሉን ሰርቼ እለቃለሁ። ለምትሰጡኛ ነገር አመሰግናለሁ።